ጉራጌ ሀገረ ስብከት የ2017 ዓ.ም በጀት ዓመት የሰራ ሪፖርት አስቀድሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት በ12 ገጽ በ10 አርእስት ያስገባን ሲሆን ለዚህ ጉባኤ መቅረብ ያለበትን አጭር ሪፖርት ብቻ ለዚህ ከዚህ እንደሚከተለው አቀርባለሁ። የጉራጌ ሀገረ ስብከት ጽሕፈት ቤት ትጉሁና ታታሪው የወንጌል ሐዋርያና የልማት አርበኛ በሆኑት በብፁዕ አቡነ መልከ ጼዴቅ ሳልሳይ የሚመራ ሀገረ ስብከት ሲሆን ሀገረ ስብከቱ 11 ወረዳ ቤተ ክህነት፣ 9 ገዳማት፣ 298 አብያተ ክርስቲያናት ይገኙበታል። የብፁዕ አቡነ መልከ ጼዴቅ ሐዋርያ አገልግሎት ብፁዕ አቡነ መልከ ጼዴቅ የ2017 አስራቸውን የጀመሩት የ10 ዓመቱን ዕቅድ ተግባራዊ በማድረግ ሲሆን በቅድሚያ ሀገረ ስብከቱ በመንፈሳዊና በማኅበራዊ ኢኮኖሚ የሚሰሩ ሁለት የሥራ አስኪያጆች በመመደብ ነው። የአስር ዓመቱ መሪ ዕቅድ በሁሉም የሀገረ ስብከት የሥራ ኃላፊዎች አይምሮ እንዲሰጥ ተደጋጋሚ ሥልጠናዎች እንዲወስዱ አድርገዋል። እቅዱንም እስከታች ድረስ በጥንቃቄ ታቅዶ እንዲወርድ አድርገዋል። ለገዳማት ተፈጻሚ የሚሆን የሥራ መመሪያ ሰጥተዋል። አዲስ ለሚሠሩ አብያተ ክርስቲያናት የመሠረት ድንጋይ አኑረዋል። ታንጸው የተጠናቀቁትንም በመባረክ ቅዳሴ ቤት አክብረዋል። በወረዳ አብያተ ክህነት በገዳማትና አድባራት የአስር ዓመት መሪ ዕቅድ መነሻ በማድረግ የራስ አገዝ ልማቶችን በአካል በመጎብኘት አባታዊ መመሪያ ሰጥተዋል። በጎ አድራጊ ግለሰቦችን በማነጋገር በገዳማትና በአድባራት ጠቃሚ ፕሮጀክትን አድርገዋል። የምስጢረ ክህነት መርሐ ግብርን በተመለከተ ብፁዕነታቸው ለ47 ዲያቆናት ማዕረገ ቅስና ለ577 የአብነት ትምህርታቸው ሲከታተሉ የነበሩ ቅስና ሰጥተዋል። ሁለ ገብ የሙያ ያላቸውን ለመፍጠር የተለያዩ የግብረ ክህነት ስልጠናዎችን ሰጥተዋል። ከሐዋርያት አገልግሎታቸው በጀት በመቀነስ የተቸገሩ አብያተ ክርስቲያናት ደጉመዋል። የሀገረ ስብከቱ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ስራዎች በማቀናጀት የእውቀት ሽግግር እንዲመጣ አድርገዋል። ስብከተ ወንጌልን በተመለከተ ብፁዕነታቸው እያንዳንዱ አጥቢያ ቤተ ክርስቲያን በጀት እንዲመድብ ተደርጓል። በበጀት ዓመቱ አርባ አራት ሰባኪ ወንጌል ተቀጥረዋል። በ11 ወረዳ ቤተ ክህነት በብፁዕነታቸው የተመራ ወረዳ አቀፍ 12 ጉባኤ ተሰርተዋል። ምዕመናን ከቀሳጢ ለመጠበቅ 245 የመንደር ጉባኤ ተሰርቷል። ኦርቶዶክሳዊ ወጣቶች ከደባሱ ስንዲድኑ ብፁዕነታቸው በአመታዊ የጥምቀትና የደመራ በዓል ብቻ የሚሰበሰቡትን እነዚህ ወጣቶችን በመሰብሰብ በየወረዳው በመሄድ በዘንድሮ በ2017 7000 ወጣቶችን መንፈሳዊ ህይወታቸውን እንዲጠናከር አድርገዋል። ይሄ ቤት እንዲያመሰግንልኝ ይጠይቃለሁ። በተደረገው የስብከተ ወንጌል አገልግሎት ከሙስሊም 231፣ ከፕሮቴስታንት 265፣ ከካቶሊክ 188 በድምሩ 684 ምዕመናን ተመልሰዋል። ሰንበት ትምህርት ቤትን በተመለከተ የተለያዩ አደረጃጆችን ተሰርተዋል። አስር አዳዲስ ሰንበት ቤት ተመስርቷል። 1500 አዳዲስ አባላት ወደ ሰንበት ወደ ሰንበት ቤት ገብተዋል። 280 ተተኪ መምህራን ሰልጥነዋል። 280 የሰንበት ቤት ተማሪዎች በሰንበት ቤት የተዘጋጀውን ፈተና እንዲወስዱ ተደርገዋል። የአብነት ትምህርትና ዘመናዊ ትምህርት ቤትን በተመለከተ በሁሉም የአብነት ትምህርት ቤቶቻችን የማስተማር ስራዎች ተሰርተዋል። 85 የአብነት መምህራን ተቀጥረዋል። በበጀት ዓመቱ 1200 አዳዲስ ደቀ መዛሙርት ወደ ወደ አብነት ትምህርት ቤት ገብተዋል። ለአብነት ትምህርት ቤት ከሀገረ ስብከቱ ጀምሮ እስከ አጥቢያ ቤተክርስቲያን አንድ ፐርሰንት እንዲመደብ ተደርጓል። መንፈሳዊ ኮሌጅን በተመለከተ በሀገረ ስብከታችን የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ሶስት ዓመት ሲያስተምራቸው የነበሩ ተማሪዎችን በዘንድሮ ዓመት በመጀመሪያ በቅዱስ አባታችን ፊት ቀርበው ብፁዕ አባታችን አቡነ መልከጸዴቅ ወደ ብፁዕ አባታችን በማምጣት እነዚህን ተማሪዎች ቡራኬ ከተቀበሉ በኋላ ሰኔ 29 ቀን 2017 ዓመተ ምህረት ብፁዕ ጠቅላይ ስራ አስኪያጁ ብፁዕ ቅዱስ ሲኖዶስ አባል ታላቁ አባት ብፁዕ አቡነ ጎጎሮስ ባሉበት ስምንት ጳጳሳት በተገኙበት በታላቅ ማዕረግ እንዲመረቁ ተደርጓል። ዘመናዊ ትምህርት ቤትን በተመለከተ ስምንት ዘመናዊ ትምህርት ቤት የሚገኝ ሲሆን እነዚህ ትምህርት ቤቶች የዘመናዊ ትምህርት ቤቶች መልካም ዜጋን ከማፍራት የግብረ ገብ ትምህርት፣ ቋንቋዎች ልሳነ ግእዝ ማስተማር ጀምረዋል። ብጹእነታቸው በዘንድሮ ዓመት 7 ሚሊዮን 300 ሺህ ብር ለእንድብር አቡነ ጻአ ተክለ ሃይማኖት ትምህርት ቤት ሰጥተዋል። ብፁዕነታቸው ገዳማትን በተመለከተ፣ ብፁዕነታቸው ገዳሞችን ትክክለኛ የምንኩስና ሕይወት መገኛ እንዲሆኑ በማሰብ እና በዚህ ዘመን ደግሞ በበለጠ ገዳማውያን ከገጠር ከገዳም ወደ ከተማ የሚሄደውን የፍለስ ፍልሰትን ለመቆጣጠርና ለነሱ በማሰብ ምክንያት ከገዳማት ወደ ከተማ የሚደረገውን የመነኮሳት ፍሰት ለመቀነስ የጥንቱ የገዳም ሕይወት እንዲመለስ በማሰብ ታላቁ የምሁር ገዳም ኢየሱስ የመነኮሳት ማሰልጠኛ እንዲሆን ፕሮጀክት ቀርጾ እንዲፈቀድላቸው በማቅረብ ለቅዱስ ሲኖዶስ ያቀረቡትንም ሲሆን በመንፈስ ቅዱስ የተመራው ቅዱስ ሲኖዶስም ይህን የብፁዕነታቸውን ማሳሰቢያ በመቀበል ይህን ገዳማችንን የመነኮሳት ማሰልጠኛ እንዲሆን ወስኖልናል። ይህ ጉባኤ እንዲያመሰግድልኝ ይጠይቃለሁ። ወደፊትም በጀቱን በተመለከተ ቅዱስ ሲኖዶስ እንደሚያይልን ተስፋ አድርጋለሁ። መልካም አስተዳደርን በተመለከተ ብፁዕነታቸው የዘመኑ በሽታ የሆነው ዘረኝነትን ከሚጠየፉ አባቶች ውስጥ አንዱ ናቸው። በአራቱም ክፍለ አገር ከአገረ ስብከቱ በስራ ምክንያት የሚመጡ አገልጋይ ካህናት በፍጹም አባትነት በመቀበል ምግብና መኝታን በመስጠት ፍትሃዊ የሰራተኛ ምደባ አድርገዋል በዚህም 15 አገልጋይ ተመድበዋል 92 የደብር አስተዳዳሪዎች ተመድበዋል በብፁዕነታቸው መመሪያ ሰጭነት ከሀገረ ስብከቱ ጽሕፈት ቤት ጀምሮ እስከ አድባራት ድረስ ትስስር ያለው የህግ ባለሙያዎች ቡድን እንዲዋቅር ተደርጓል በበጀት ዓመቱ በሀገረ ስብከታችን በስር ፍርድ ቤትና በከፍተኛ ፍርድ ቤት ክርክር ላይ የነበሩ አምስት ጉዳዮች በእነዚሁ ባለሙያዎች በአሸናፊነት ማጠናቀቅ ተችሏል። ችግሮቹ ሲፈጠሩም ከባለ ድርሻ አካላት ጋር በመሆን ድጋፍ ተደርጓል። የተለያዩ የልማት ስራ ተሰርቷል። በበለጠ ሰበካ ጉባኤን በተመለከተ ብፁዕነታቸው አጠቃላይ ሰበካ ጉባኤ በጊዜው ጠብቆ ተደርጓል። በሳማኒያ አምስት አርባራት የስራ ዘመናቸው የጨረሱ ህዝብ ጉባኤ አባላት ምትክ ምርጫ ተከናውኗል። ምርጫ መከናውን ብቻ ሳይሆን ምርጫው ከተደረገ በኋላ እነዚሁ የሰበካ ጉባኤ አባላት ሙሉ በሙሉ ስልጠና ወስደው ከሰለጠኑ በኋላ በብፁነታቸው የማጽደቂያ ደብዳቤ እንዲደረሳቸው ተደርገዋል። ብፁነታቸው የዘመኑ ትልቁ መሳሪያ የሆነው ማህበራዊ ሚዲያ ነውና ብፁዕነታቸው የሀገረ ስብከቱ ሚዲያ ሰላም ሳሌም የጉራጌ ሀገረ ስብከት ሚዲያ በሚል በመሰየም አስቀድሞ የነበረው የዩቲዩብ እና የቴሌግራም የሚተላለፈውን ፕሮግራም ወደ ኢትዮጵያ ቴሌቪዥን ወይም ደግሞ በቤተ ክርስቲያናችን ትልቁ ሚዲያ የሆነው የኦቲሲ የአንድ ሰዓት አየር ሰዓት በመግዛት በዚህ ዓመት ውል የፈጸሙ ሲሆን ፕሮግራሙም ነው ከዚህ ከጥቅምት ወር ጀምሮ መተላለፍ ጀምሯል። እግዚአብሔርን አመስግኑልን ይህን ስላደረገልን። ይህንንም በማድረግ ከፍተኛ ስራ የሰሩልን ዶክተር አካል ወልድን እንድታመሰግኑልን እጠይቃለሁኝ በመጨረሻ በዚህ ዓመት ከአገረ ስብከቱ አጥቢያዎች የተሰበሰበው ገቢ ብር 20 ብር 6 ሚሊዮን 286,712 ከ07 የተገኘ ሲሆን የመንበረ ፓትሪያርክ ድርሻ 35% 2 ሚሊዮን 200 200 ሺ 349 ከ23 የበጀት ሲሆን የበጀት ዓመቱ ገቢ ከአምናው አንጻር ሲታይ የ36% እድገት አሳይቷል። ይህንን ለጠቅላይ ቤተ ክህነት ገቢ ያደረግንበትን ደረሰኝ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ለቅዱስነታቸው እንዲያስረክቡልኝ በትሕትና እጠይቃለሁ።